ከተማን ለነዋሪዎች ለመፍጠር የተቀናጀ የፍሳሽ አወጋገድ ስርዓትን መከተል የግድ ይላል። በዚህም መሰረት እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን ይህንኑ ተግባራዊ ለማድረግ የተለያዩ ስራዎችን ከጊዜ ወደ ጊዜ እያስፋፋ ይገኛል። በተለይ ደግሞ ዘመናዊ የፍሳሽ አወጋገድ የሚባለውን ፍሳሽን ከግለሰብ ቤት ጀምሮ ውስጥ ለውስጥ በተቀበሩ ቱቦዎች ፍሳሽ ማጣሪያ ድረስ በመውሰድ የማጣራት ሂደትን ይከተላል። በዚህም መሰረት ሳምንት ቃሊቲ ተገኝተን ስናስቃኛችሁ ነበር። በተለይ ደግሞ የቃሊቲ ፍሳሽ ማጣሪያ ጣቢያ ምን አይነት የማጣራት ሂደትን ይከተላል፣ በተጨማሪም ደግሞ ምን አይነት ቴክኖሎጂንስ ተግባራዊ ያደርጋል የሚለውን ነበር ስናስቃኛችሁ የቆየ ነው። ዛሬ ደግሞ ኮዬ ፈቼ የፍሳሽ ማጣሪያ እና ቦሌ ቡልቡላ የፍሳሽ ማጣሪያዎች ተገኝተን ምን አይነት ቴክኖሎጂን ተግባራዊ ያደርጋሉ፣ ምን አይነትስ ሂደት አለው የሚለውን ልናስቃኛችሁ ተገኝተናል። እናንተም ይህንን ፕሮግራማችንን እየተከታተላችሁ አብራችሁን ቆዩ። እንግዲህ ተመልካቾቻችን አሁን ኮዬ ፈጨ የፍሳሽ ማጣሪያ ጣቢያ ተገኝቻለሁ። እዚህ አጠቃላይ ፍሳሽ ማጣሪያ ምን ይመስላል ሂደቱ የሚለውን ባለሙያ አግኝቼ ነው ቆይታ ማደርገው። እንዴት ነህ? ሰላም ነው? እንዴት ነው ስራ ዱ? ሰላም አሪፍ ነው። እስቲ ራስህን አስተዋውቀኝ በመጀመሪያ። ኦኬ ዳዊት አብዲስ እባላለሁ የጨፌና የኮዬ ፍሳሽ ማጣሪያ ኬዝ ማናጀር። መልካም እንግዲህ ቀደም ሲል የቃሊቲ ፍሳሽ ማጣሪያ ጣቢያን ስንቃኝ ስንቃኝ ነበር። የኮዬ ፍሳሽ ማጣሪያ ደግሞ ያልተማከለ ከሚ ባሉት ውስጥ የሚመደብ ነው። ለዚሁ አካባቢ ብቻ ፍሳሽ ተቀብሎ ያጣራል። በተለይ ኮንዶሚኒየሙን ታሳቢ በማድረግ ነው የተሰራው። እና መቼ የተገነባ የፍሳሽ ማጣሪያ ጣቢያ እና የማጣራት አቅሙስ በቀን ምን ያህል ነው የሚለውን አንሳልኝ እስቲ። መልካም ኮዬ የፍሳሽ ማጣሪያ ጣቢያ ሲቪል ወርኮ ተጀመረው በ2008 በፈረንጆች 2015 ማለት ነው። እና በሁለት ዓመት ውስጥ ያለቀው 2010 አካባቢ ነው ያለቀው። ወደ ኦፕሬሽን ስራ የገባ አሁን በቅርቡ ነው። እና የመጣራት አቅሙ ወደ 12200 ሰባት የማጣራት አቂ ያለው ማጣሪያ ጣቢያ ነው ያው የተለያዩ ሂደቶች እንዳሉ ስታነሳልኝ ነበርና እሱን ሂደት ለተመልካቾቻችን እናደርሳለን ይመስለኛል መነሻው ቦታ ላይ ነው የቆምነው አይደለ እስቲ ምንድን ነው እዚህ አካባቢ የሚደረገው መነሻው ከምንድን ነው የሚነሳው የዚህ ፍሳሽ ማጣራት ሂደት መልካም ፍሳሽ ሂደት የተለያየ ስቴፖች በማለፍ ነው ተጣርቶ የሚወጣ ይህ የምታዩት የመጀመሪያ መጣራት ሂደት ወይም ፕራይመሪ ትሪትመንት ፕላንት የምንጥራ ትሪትመንት የምንለው ሲሆን፣ ሁለተኛ ደግሞ ባዮሎጂካል ወይም ደግሞ ሁለተኛ መጣራት ሂደት፣ ሶስተኛ ኬሚካል ወይም ደግሞ ዲስንፌክሽን የምንለው ነው። በኬሚካል ታክሞ የሚወጣ ነው ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚደረገው? ቦታ ኮርስ ስክሪን የምንለው መጀመሪያ እሌት አለ፣ ገቢ ፍሳሽ አለ፣ ቀጥሎ ኮርስ ስክሪን አለ። ኮርስ ስክሪን ማለት ትልልቅ ፍሳሽ ውስጥ ተያይዞ የሚመጡ ደረቅ ሶሊድ ማቴሪያሎች የሚወገዱበት ኤሪያ ማለት ነው። ስለዚህ ወደ ቀጣዩ ደግሞ ሄደን ማየት እንችላለን። እንግዲህ ቀደም ሲል ከፍሳሽ ቆሻሻ ጋር ተቀላቅለው የሚመጡ ደረቅ ቆሻሻዎች እንደ ፕላስቲክ፣ ጨርቅ የመሳሰሉት የመጀመሪያ ደረጃ ላይ ከተለዩ በኋላ ወደ ቀጣይ ደረጃ ያልፋሉ። ስትለይ ነበር እና ይመስለኛል እሱ ቦታ ላይ ነው አሁን የምንገኘው። እስቲ ምንድን ነው ይሄ ስራው የሚለውን ነገር የተወሰነ ነገር አስረዳኝ። አሁን የምናየው ይሄ ኮምፓይንድ ፋይን ስክሪን ይባላሉ። ኮምፓይንድ ፋይን ስክሪን ማለት ትንሽ ግሪቻ ግሪቶች ሳንድ እና ኦይል እና ግሪስ ቅባታማ ነገሮች የሚወገዱበት ኤሪያ ነው ማለት ነው። ቅድም እንዳየ ነው ኮርስ ስክሪን ማለት ትልቅ እንደ ፕላስቲክ ጨርቃማ አይነት ያላቸው ትልቅ ሳይዝ ያላቸው የሚወገዱበት ሲሆኑ ቀጣይ ሂደት ደግሞ ፋይን ስክሪን ላይ ትንሽ በጣም አሁን ለምሳሌ እዚህ ውስጥ ያሉትን ብናይ ትንሽ ደቀቅ ያሉ እስከ አራት ሚሊ ሜትር ድረስ ያሉት ሳንዶች የሚወገዱበት ኤሪያ ነው። አሸዋማ ነገሮች ሁሉ እዚሁ ነው የሚጣሉት። ስለዚህ ከዛ ቀጥታ ይመጣና ወደዚህ ውስጥ ነው የሚገባው ማለት ነው። ምንም አይነት የሰው የእጅ ንክኪ የለውም አይደለ? ሲስተሙ ንክኪ የወጣ ነው ኦልሬዲ በራሱ በማሽኑ የሚሰራ ነው። ኦልሬዲ ዚ የምናየው ጋንዳዎች ከገቡ በኋላ ነው በሰዎች አማካኝነት ዳይሬክትሊ የሚወገዱት ማለት ነው። ስኬት የሚያየ ነው። የመጀመሪያ ማጣራት ሂደት የሚባሉ ናቸው ማለት ነው ሶስቱን ክፍሎች ማለት ኮርስ ስክሪን፣ ታይን ስክሪን እና የብሪጁ ደግሞ ፕራይመሪ ሴዲሜንቴሽን ታንክ የሚባሉት ናቸው ማለት ነው። እና የመጀመሪያ ማጣራት ሂደቱ በዚህ ይለቅና ቀጣይ ያሉ ስቴፕ ከአሁን ያለንበት ባዮሎጂካል ሲስተም በባክቴሪያ አማካኝነት የሚታሉ ናቸው ማለት ነው። አሁን የቆምንበት ስሙ አናይሮቢክ ሲስተም ሲባል ይሄኛው ደግሞ አን ኦክሲ ታንክ ዲናይትሪፊኬሽን ወይም ደግሞ ናይትራይት የሚወገድበት ኤሪያ ነው ማለት ነው። ስለዚህ ቀጣይ ያለው ደግሞ የናይትሪፊኬሽኑ እናንበት። ስለዚህ ቀጣይ ደግሞ ሌላው ክፍል አለ ኤሬሽን ወይም በኦክሲጅን አማካኝነት ናይትሪፊኬሽን የሚካሄድበት ቦታ። መልካም ታንክ ደግሞ ኦሬዲ ኤሬሽን ታንክ ይባላል። አምስት ሺህ ዲማዝ ያቅማለ ይህ ፓርት ማለት ነው። ሁ እንደምናየው በኦክሲጅን አማካኝነት ነው ባክቴሪያዎቹ ኦክሲጅን እየመከቡ እሱን እያደረገ ነው። እዛ ጋ ባ እያለ ኦክሲጅን አይተን ነበር። እዚ ጋ ደግሞ ኦክሲጅን ይሰጠዋል ብሎ ርዛ አለ አማካኝነት ፍሳሹ ኦክሲጅን ይሰጣል። እዚህ ጋ ናትሪፊኬሽን ቢኦዲ ሲኦዲ ዛት የሚወገዱች ኤሪያ ናቸው ማለት አሁን እዚህ ጋር ሶስት አይነት ኬሚካሎች እንጠቀማለን አንደኛ ፌሪክ ቆረባሪ ይላለን እሱ ጥቅሙ ለፎስፈረስ ልምስ ለማድረግ ነው ከኤሬሽን ከጨረሰ በኋላ የምንጠቀምበት ኬሚካል ነው ሁለተኛ ሶዲማ ክብሮ ያሉ በኋላ እናያለን ሶስተኛ ደግሞ ለስላጅ እንዲዘግጥ የሚያደርጉ ዲዋትሪንግ ኤሪያ ላይ ፓም የሚባል አለ ማለት ነው። ስለዚህ ኤሬሽን ታንኩን ከጨረሰ በኋላ ዳይሬክትሪ በፌሪ ክሎራይድ አማካኝነት ስላጅ ፍሳሹ እዚህ ሴድሜንቴሽን ታንክ ገብቶ እንዲዘግጥ ይደረጋል ማለት ነው። ቅድም ያየነው ፕራይሜሪ ሲባል ይኛ ደግሞ ሁለተኛ ሴኮንደሪ ክላሪፋይ ታንክ ይባላል ማለት ነው። ተመሳሳይ ስራ ያላቸው ሲሆን ይሄኛው ግን ከኦክሲጅን በኋላ ወይም ከኤሬሽን በኋላ የሚፈጠሩ ስላጅ ናቸው ማለት ነው። እዚጋ እዚጋ የሚሳፈፉት ቅድም እንዳየ ነው። በዚህ በብሪች ወይ ስካፕሮ አማካኝነት ተረጋት ከሳይ ከስር ደግሞ ስላጅ ወይም ዝጋጅ ዳትሪ ከማጭ ደረግነ በፓምፕ አማካኝነት ወደ ተዘጋጀለት ወደ ዝጋጅ መከማቻ ገሪያ ይሄዳል ማለት ነው። ይህን ከጨረሰ በኋላ ፍሳሹ አው ዳይሬክትሪ ወደ ይሄዳል ማለት ነው። ይሄ የምናየው ዳይሬክትሪ ዲስኢንፌክሽን ኤሪያ ወይም ደግሞ በክሎሪን የሚታከምበት የመጨረሻው ቦታ ነው ማለት ነው። ተመልካቾቻችን የኮዬ ፈጨ የፍሳሽ ማጣሪያ ጣቢያ አጠቃላይ ሂደቱ ምን ይመስላል የሚለውን ስንቃኘ ቆይተናል። በተከታይነት ደግሞ የቦሌ ቡልቡላውስ በምን አይነት መንገድ ነው ፍሳሽ የሚያጣራው፣ ምን አይነት ቴክኖሎጂስ ይጠቀማል የሚለውን እንመለከታለን። ቀደም ሲል እንግዲህ ከቃሊቲ ፍሳሽ ማጣሪያ ጣቢያ ይሄ የኮዬ ፈጨ ፍሳሽ ማጣሪያ ጣቢያ ቴክኖሎጂውም ለዘመኑ ቀረብ ያለ የተሻለ ነገሮችን የሚያቀል ሆኖ ነው የመጣው። የቦሌ ቡልቡላውስ ምን አይነት ቴክኖሎጂ ይጠቀማል የሚለውን የምናስቃኛችሁ ነው የሚሆነው። አሁንም አብራችሁን ቆዩ። ተመልካቾቻችን አሁን ደግሞ ቦሌ ቡልቡላ የፍሳሽ ማጣሪያ ጣቢያ ተገኝተናል። እንግዲህ እስካሁን ካየናቸው የፍሳሽ ማጣሪያ ጣቢያዎች የተሻለ ቴክኖሎጂን እንደሚጠብ ቀም ሰምተናል። ታዲያ ወደ ውስጥ እንገባና ምን ይመስላል አጠቃላይ የማጣራት ሂደቱ በተጨማሪም ደግሞ ምን አይነት ቴክኖሎጂ ነው የሚጠቀመው የሚለውን እንቃኛለን። ውስጥ ባለሙያ እየጠበቀ ነው፣ ተከተሉን። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው ስራ አሪፍ ነው እግዚአብሔር ይመስገን። እሺ እንግዲህ የተለያዩ ፍሳሽ ማጣሪያ ጣቢያዎችን ስንቃኝ ቆይተን ነው እናንተ ጋር የተገኘ ነው። የተሻለ የፍሳሽ ማጣሪያ ሂደትም አለው የሚል ነገር ሰምተናል። በመጀመሪያ ግን አንተ ራስህንና የስራ ኃላፊነትን አስተዋውቀኝ እስኪ። እኔ ንጉሴ ገብረ ማርያም እባላለሁ የቦሌ ቡልቡላ ፍሳሽ ማጣሪያ ጣቢያ ኦፕሬተር ነኝ። መልካም እንግዲህ የቦሌ ቡልቡላ ፍሳሽ ማጣሪያ ጣቢያ መቼ ተቋቋመ ከሚለው ሀሳብ እንጀምር። እሺ የቦሌ ቡልቡላ ፍሳሽ ማጣሪያ ጣቢያ የተመሰረተው 2018 ነው በፈረንጅ ያው በእኛ 2010 ይሆናል ማለት ነው በቀን ምን ያህል መጠን ያለው ፍሳሽ ያጣራል ቦሌ ቡልቡላ ፍሳሽ ማጣሪያ ጣቢያ የቀን ካምፓሲቲ ማለት ነው በቀን 3000 ሜትር ኪፕ ፐር ደይ ነው የሚለው ሁለት ላይኖች አሉ ላይን ኤ እና ላይን ቢባላሉ የአንዳንዳቸው ላይኖች ደግሞ 1500 1500 ሜትር ኪፕ ፐር ደይ ያመርታሉ ከዛ እኛ ጋር ሲመጣ ደግሞ በሁለት መንገድ ነው የሚጠራ። ኤሚቢአር ቴክኖሎጂ የሚባል አለ። ኤቢአር ቴክኖሎጂ የሚባል ደግሞ ያኛው ከፊት ለፊታችን የምናየው አለ። ያ ኤቢአር የሚባለው አይሮቢክ በአይሮ ሪአክተር የሚባለው ውሃው ቆሻሻው ወደታች ሴትል እያደረገ ውሃው ከአንድ ጉድጓድ ወደ አንዱ ጉድጓድ እየተጣራ ኖርማሊ ወደ ተፈጥሮ መንገድ ነው እሱ፣ በተፈጥሮ መንገድ ሴትል እያደረገው ቆሻሻው ከዛኋላ ውሃው ብቻ ነው ወደዛ የሚወስደው። ይሄኛው ግን በጣም ዘመናዊ ቴክኖሎጂ ነው፣ ሜን ብሬን ባዮ ሪአክተር የሚባለው ማለት ነው። ዘመናዊ ቴክኖሎጂ ተገጥሞለት አው በውሃ ካሊቲ ደግሞ አይገናኝ። ይሄ ከዘጠና ፐርሰንት በላይ ነው የውሃ ካሊቲ ያኛው ግን ሰባ ኦልሞስት ሰባ ምናምን ፐርሰንት ነው። ይሄ በጣም አንደኛው ነው። ስለዚህ ያኛው መጠባበቂያ ነው። ይሄኛው በየጊዜው በየቀኑ የምሰሩበት ነው። ያኛው ስታንድ ባይ። አሁን ለምሳሌ መብራት ድንገት ቢጠፋ ጀኔሬተሩ ቼንጅ ኦቨር እስከሚያርግ ሞልቶ ከሚፈስ አካባቢ ከሚያበላሽ ያኛው እንትን ሪዘርቭ ወደ ስታን ኤምቢአር ሲስተም እናስገባዋለን እዛ ጀኔሬተሩ ሲመጣ ነው በዚህኛው ሂደት እንዲሄድ እናደርገዋለንመልካም ስለዚህ አሁን ይመስለኛል መነሻው ላይ ነው አደለ ምንድነው የሚለውን አጠቃላይ መነሻው ምንድነው የሚለውን የተወሰነ እዚች ጋር ማብራሪያ ስጠኝና ወደ ውስጥ ደግሞ ያለውን ሂደት እንቃኛለን አሁን ይህኛው ኤምቢአር ሲስተም የሚባለው ማለት ነው ኤምቢአር ሲስተም የሚባለው ኤምቢአር ደግሞ በሁለት መንገድ ነው የሚጠራ? ፊዚካል ትሪትመንትና ባዮሎጂካል ትሪትመንት የሚባለው። አሁን እያየነው ያለው ደግሞ ፊዚካል ትሪትመንት የሚባለው ማለት ነው። የሚባለው ይህንን ነው። ይሄኛው ፊዚካል ትሪትመንት ይባላል። ይሄኛው ልክ እንደመጣ ከገበያችን ልክ እንደመጣ ይሄ ፎርስ ስክሪን ይባላል። ፎርስ ስክሪን ማለት ሀምሳ ዲያሜትር ያላቸው ቆሻሻዎች እዚህ ያስቀርልናል። በፊዚካል ማለት ነው በነዛ ወንፊቶች እዚህ ያስቀርናል። 50 ዲያሜትር ያላቸው አሃ ደረቅ ቆሻሻዎች ተቀላቅለው ከመጡ ማለት ነው፣ እዚህ ያስቀርናል። እዚህ ያስቀርቶ ደግሞ ከዛ በኋላ የተቀረው ፍሳሽ ወደሚቀጥለው ወደ ቀጣይ ሂደት ይሄዳል። ወደ ቀጣይ ሂደት ፕሪ ትሪትመንት የሚባለው ሲስተም ወደዛ ይሄዳል፣ ወደዛ ይሄዳል። ስለዚህ ወደዛው ሄደን ደግሞ እንመልከት ያለውን ነገር አሁን ደግሞ የ እዚህ ያጣራውን ወደ ተከታይ ያስተላለፈና ሁለተኛው የማጣራት ሂደቱ ጋር ነው የደረስነው። ምንድን ነው የሚባለው? አዎ፣ ይሄ ደግሞ ፊዚካል ትሪትመንት ይባላል። አሁን በግራቪቲ በእነዚህ ፓይፖች አማካኝነት በግራቪቲ እየገባ ነው። እዛ ኋላ ሶስት ሞተሮች አሉ፣ አንዱ ሆሪዞንታልም ቨርቲካልም አሉ። እዛ ኋላ ከፊት ለፊት የምናየው ነው ሳስፔንድድ የሆነ ማቴሪያል አሁን ለምሳሌ ሚንሳፈፉ ቀልል ያሉ ወደ ላይ የሚሳኩፉ ማቴሪያሎች በዛኛ በአንደኛው ሳይድ ሞተር ላይ ያጣራልናል። ወደ ታች ሴት የሚያደርጉ ቅባት ያላቸው ነገሮች ደግሞ በዛኛ በኩል ያለው ሞተር ወደ ያጣራልናል ከዛ በኋላ እዚህ ጋር የፊዚካል ትሪትመንት የሚባለው ሲስተም ጨርሶ ወደ ኢኳላይዜሽን የሚባለው ታንከራችን ወደዚያ ይሄዳል ማለት ነው። ፊዚካል ትሪትመንት የሚባለው እዚህ ያቋጫል ማለት ነው። ኦኬ። ስለዚህ ያለምንም የሰው ንክኪ ነው አይደል? በራሱ ፕሮሰስ አድርጎ በራሱ ሮሻውንም እዚሁ ጥሮ ውሃውን ወደ ቀጣይ ፕሮሰስ የሚያሳልፈው ትክክል። እንግዲህ ንጉሴ፣ ቀደም ሲል ፊዚካል የማጣራት ሂደትን እያየን ቆየን፣ ከዛ ደግሞ ወደ ባዮሎጂካል ፓርቱ ተሸጋገርን እና ወደ ሌላ ደረጃ የማጣራት ሂደት የሚተላለፍበት ወይም ደግሞ የሚደረግበት ቦታ ላይ ነው የተገኘ ነው። ምንድን ነው የሚባለው ይህ ቦታ የሚለውን አንሳለኝ እስኪ። በዚኛው ፊድ ፓምፕ አማካኝነት ወደ ኤሪሽን የገባ ውሃችን፣ እዛ ደግሞ ባክተሪያው እንዳይሞት ኦክሲጅን እየተሰጠው ወደ ታች ሴትል እንዳያደርግ ደግሞ ኦክሲጅን ውሃውን እያማሰለ ዝቃጭ ወደ ታች ዝቅ እንዳይል ያደርገዋል። ማለት በዛ ወደ ሲስተማችን የሚገባ ደግሞ በግራቪቲ አማካኝነት ሜን ብሬን የሚባለው ማለት ነው። ይሄ ዋና የማጣሪያ ሲስተማችን ይሄ ነው። ሜን ብሬን ባዮ ሪአክተር የሚባለው ማለት ነው። ከዛ ኋላ ሜን ብሬናችን ደግሞ ሁለት ፓምፖች አሉ፣ ሁለት ፊልተር ፓምፖች አሉ። በእነዚህ ፊልተር ፓምፖች አማካኝነት ውሃን ብቻ እየነጠለ ሲስተሙ ሁለት የተደራረበ ሜን ብሬን አለ። በሁለቱም የተደራረበ ሜን ብሬን የየራሳቸውም ፓይፖች አላቸው። በእነዚህ ፓይፖች አማካኝነት ውሃውን እየሳበ ውሃውን ብቻ ይወጣል እያወጣ በ0.5 ፒሳ እያወጣ ወደ ሪዘርቫ ታንካችን ይልክልናል፣ ውሃው ማለት ነው። እዚህ የሚቀረው ደግሞ ጭቃ ሊቀር ይችላል። ውሃው ብቻ ከወሰደ ጭቃው ይቀራል። ጭቃው ደግሞ በዲዋተሪንግ ሲስተም የሚባለው በዚህኛው ሲስተም ወደ ዲዋተሪንግ ማሽን ይልክልና ዲዋተሪንግ ሲስተም ደግሞ ጭቃውን በስኩሩ እያንከባለለ ከዛ ውሃው ወደ ታች ወደ ኢኳላይዜሽን ሪተርን እንዲያደርግ ድጋሜ እንዲህ ድጋሜ መልሰው አዎ፣ ጭቃው ግን ወደ ገንዳችን እየመለሰ ገንዳው ትንስቱ እንዲህ ያደርገዋል ማለት ነው። መልካም። ስለዚህ ቀደም ውሃውን እየመነጨቀ ያውጣና ለብቻ ይለይልናል ብለኸኛል እና ምን ያህል የማጣራት ወይም ደግሞ ምን ደረጃ ላይ ያደርሰዋል ውሃውን? አዎ፣ አሁን አሁን አሁን እያየን ያለነው ላይን ዋን የሚባለው ላይን ኤ የሚባለው ነው። አንድ ላይን ደግሞ አሁን የቡልቡላ ካምፓሲቱ 3000 ሜትር ፒክ ፐር ዴይ ነው። አሁን ይህ ማለት አንድ ላይን ስንት ነው የሚያጠራ? 1500 1500 ደግሞ ሁለት ፓይፖች አሉን። አንደኛው ፓምፕ 750፣ አንደኛው ፓምፕ 750 ያጣራልና እዛ በኋላ የውሃ ኳሊቲ ደግሞ ልክ እንዳየሹ ያኛው ውሃ ይተሻል። በእንደዚህ አይነት መልክ አርጎ ያወጣል። ከ90% በላይ የውሃ ኳሊቲ ከዛኛው በጣም ነው የሚበልጠው። ይህ አሁን የውሃ ሽታም የለውም እንደዚህ አድርገሽ ብታዩ ምንም አይነት ደለል ነገርም የለው ንጹህ አድርጎን ለአጥቀይ ዘተናፈሰ ስመለከተው ዋው በጣም የጠራ ነው። እዛ ጋር የሚታየውና እዚህ ጋር ፍጹም አይገናኝምና ሌላ ኬሚካል ተጠቀሙ ይሁን? ምንም የምንጠቀመው ኬሚካል የለ፣ በዚህ ሂደት ራሱ ሚያጸዳው። አዎ፣ በሜንብሬኑ ብቻ፣ የሜንብሬኑ ሂደት ብቻ ነው እንጂ ምንም የምንጠቀመው ኬሚካል የለም። ከዛ ይሄን የወጣ ውሃ ደግሞ ወደ ሪዘርቭ ካንከራ አለን፣ ሪዘርቭን ታካቲን ይገባል ከዛ በኋላ ሪዘርቫታችን ታንካችን ደግሞ ተጠራቅሞ እዚህ አካባቢ ቦሌ አካባቢ የሚገኙ ጄኔሬተር ፓምፕ እያረጉ ሳሩን ያስጠቱበቃል። ስለዚህ አጠቃላይ የማጣራት ሂደቱ ይህን ይመስላል ማለት ነው። መልካም ንጉሴ እናመሰግናለን። እንግዲህ ስለነበረን ጊዜ ከልብ ነው ማመሰግናመሰግናል መልካም እንግዲህ ተመልካቾቻችን የአዲስ አበባ ውሃና ፍሳሽ ባለስልጣን በ45 የተለያዩ የማጣሪያ ጣቢያዎች ስድስት ቴክኖሎጂዎችን በመጠቀም ፍሳሽ ቆሻሻን ያጣራል። እንግዲህ ፍሳሽ ቆሻሻን የማጣራት ተግባር ዋነኛ ዓላማው አካባቢን ከብክለት ለመከላከል፣ የሰውን ጤና ለመጠበቅ፣ ብሎም ደግሞ ከማጣራት ሂደቱ የሚገኘውን ውጤት ውሃም ሆነ ዝቃጭ ቆሻሻውን መልሶ ጥቅም ላይ ለማዋል በሚል ነው። ከዚህ አንጻር እንግዲህ እኛ በወፍ በረርም ቢሆን የተለያዩ ቴክኖሎጂዎችን በሚጠቀሙ ሶስት ጣቢያዎች ተገኝተን ምን ይመስላል አጠቃላይ የማጣራት ሂደቱ የሚለውን በሁለት ክፍል ወደ እናንተ ስናደርስ ቆይተናል። ሳምንት ደግሞ ስንመለስ እንግዲህ ይህ የተጣራው ፍሳሽ ወደ ጥቅም ላይ ሲውል በተለይ ደግሞ ውሃው መልሶ ጥቅም ላይ ሲውል የሰዎችን ጤና የማይጎዳ አካባቢን የማይበክል መሆኑ ተፈትሾ ነው ጥቅም ላይ የሚውለው። ስለዚህ አጠቃላይ በላቦራቶሪ ውስጥ ያለው ሂደት ምን ይመስላል የሚለውን ነው ይዘን የምንመለሰው። እስከዛው መልካም ሳምንት።